በኢትዮጵያና በማሌዥያ መካከል ስልሳ ዓመታትን የተሻገረ ዲፕሎማሲያዊ ግንኙነት አለ። ይህ ምንም ያልነበረ ግንኙነት ግን ባለፈው ዓመት ጠቅላይ ሚኒስትር አብይ አህመድ በማሌዥያ ጉብኝት ማድረጋቸውን ተከትሎ ግንኙነቱ ወደ ላቀ ደረጃ ተሸጋግሯል። የማሌዥያው ጠቅላይ ሚኒስትር ዳቶ ሰሪ አንዋር ኢብራሂም ለሶስት ቀናት በአዲስ አበባ ጉብኝት ማድረጋቸውም የዚህ ማሳያ ነው። ጠቅላይ ሚኒስትሩ ማሌዥያውያን ኢትዮጵያ ያላትን ታሪክ በደንብ እንደሚገነዘቡ ገልጸው፣ ይህም ለሀገራቱ ግንኙነት ልዩ ገጽታ እንደሚሰጠው ተናግረዋል። ሁለቱ ሀገራት ጥልቅ ወደሆነ ወዳጅነት መሸጋገራቸውንም በማንሳት በጣም ጥልቅ የሆነ ውጤታማ ውይይት አድርገናል። ጠቅላይ ሚኒስትር አብይ ማሌዥያ መጥተው ያደረጉት ጉብኝት ለዚህ ወዳጅነት አብቅቶናል። ለዚህ ጠቅላይ ሚኒስትሩን ላመሰግን ወዳለሁ። እያንዳንዱን ውይይት ወድጃዋለሁ። ይህም ከጠነከረ ወዳጅነትና እምነት የመነጨ ነው። ከቢዝነስና ልማት ባለፈ ስለ ሰብአዊ ልማትም ተነጋግረናል። ኢትዮጵያና ማሌዥያ ታሪካዊ ወዳጅነትና ትብብር ያላቸው ሀገራት መሆናቸውን ለማሌዥያው ጠቅላይ ሚኒስትር በተዘጋጀው የራት ግብዣ ላይ የጠቀሱት የኢፌድሪ ጠቅላይ ሚኒስትር አብይ አህመድ በ በትብብር የተጋመደው የኢትዮጵያና ማሌዥያ ግንኙነት በየቀጠናው የራሱ ሚና እንዳለው አስረድተዋል። ወደ ኢትዮጵያ የመጡት ሀገራችን የብልጽግናን ራዕይ ሰንቃ ወጣቶችን አስተባብራ ተአምር እየሰራች ባለችበት ወቅት ነው። ኢትዮጵያ በጀመረችው የብልጽግና ጉዞ ባለፈው ዓመት የ9.2 በመቶ እድገት ማስመዝገቧን ስነግሮህ በኩራት ነው። ይህ የሪፎርማችንን ውጤታማነት ያሳያል። ኢትዮጵያ በኢኮኖሚ ሪፎርሟ ተአምር እየሰራች እንዳለችው ሁሉ ማሌዥያም ሪፎርማሲ ብላ በሰየመችው የሪፎርም እንቅስቃሴዋ ተጨባጭ ለውጥ አምጥታለች። ሁለቱም ሀገራት በየቀጠናው አይነተኛ ሚና የሚጫወቱ ናቸው። ማሌዥያ በደቡብ ምስራቅ እስያ ወሳኝ እንደሆነችው ሁሉ ኢትዮጵያም ለሚሊዮኖች አፍሪካውያን እንደ በር ትቆጠራለች። ኢትዮጵያና ማሌዥያ ለጋራ ራዕይ ወዳጅነታቸውን አጠናክረው ይቀጥላሉ ያሉት ጠቅላይ ሚኒስትር አብይ አህመድ የማሌዥያው ጠቅላይ ሚኒስትር ጉብኝት ሌላ አዲስ ምዕራፍ የከፈተ ስለመሆኑም አመላክተዋል። ይህ አጋርነታችን ሁለቱን አህጉራት ከማስተባበር ባለፈ በአግሮ ፕሮሰሲንግ፣ ፋይናንስ፣ ማኑፋክቸሪንግ፣ ኢነርጂና ቱሪዝም የጋራ ልማት እድሎችን ይፈጥራል። እዚህ ላላችሁ የማሌዥያ አልሚዎች ኢትዮጵያ እንደ አገር ትቀበላችኋለች። ዋና ዋና ተቋማትን ክፍት በማድረግ ሕጎችን በማሻሻል የፈጠራ ስራዎችን ጥበቃ በማጠናከር እንዲሁም አልሚዎችን በመጠበቅና ልዩ የኢንዱስትሪ ከባቢዎችን በመፍጠር ለአፍሪካ ገበያም የተመቻቸው ሁኔታዎችን በመፍጠር በጋራ ለመልማት ተዘጋጅተናል። የኢፌድሪ ጠቅላይ ሚኒስትር ዓብይ አህመድ ሁለቱ ሀገራት ለአፍሪካና ለኤዥያ ድልድይ መሆናቸውንም ገልጸዋል። የማሌዥያ ጠቅላይ ሚኒስትር ዳቶ ሰሪ አንዋር ቢን ኢብራሂም በኢትዮጵያ የነበራቸውን የሶስት ቀናት ይፋዊ የስራ ጉብኝት አጠናቀው ወደ ሀገራቸው ተመልሰዋል።